ተሰከ እንዲ አንተን ወንጀል አላህ ቢያሳይብ ብላስ ትቆም ነበር ሰው ፊት ይሄ የተከበረ አንተ ትልቁ ዛሬ ሁላ ይወድ በጣም ሰዎች ሁላ በቃ የሚያገኑ የሚያወሩ ሰውዬ አንድ ተሰከ እንዲ ወንጀል አላህ ቢያሳይብ ብላስ አናቹ ከኔ ጋር አልহামዱሊላህ ሰላም ነኝ ዛሬ ፏ አባሚል ከተማ የላችኋለሁ ማለት ነው ወላህ በጣም ያምራል እንደው ከቤቱ በላይ ብቅ ብላችሁ ፎቶ ብታው ማሻላ ተባረክ ራህማን፣ ለፎቶ ብትሉ ሀገሩ ድምቀቱ ምናምን አሰራሀ ወላሂ ረሃ ነው እና ያምራል። ማሻላ እና በቃ የዛን ጊዜ ይሄ ማሳ ነበር፣ አሁን ከተማው የዚህ እንደዚህ ደረጃ ደርሷል። ማሻላ ተባረክ ራህማን አላህ ስብሓነሁ ወተዓላ ሀገራችንን አላህ ያረጋጋልን። ማሻላ እኛ መቼም ያው ረፍት ነው ማለት ነው። የአይሚሮ እረፍት እናንተ ለማላህ ስብሃነ ወተዓላ ያረጋጋችሁ እላችኋለሁ። ያው እንግዲህ ከተማውን ጉብኝት አድርጌ እኔ መስኪ ለእናንተ ላካፍላችሁ ቢያንስ ትደሰታላችሁ ብዬ ብቅ ብያለሁ ማለት ነው። እናንተ ላይክ እና ሰብስክራይብ አችሁን አትርሱ። ይሄን ይመስላል። ጓደኛ በእኛ ህይወት ውስጥ ትልቅ ጉልበት አለው። ጓደኛ በጣም በእኛ ህይወት ውስጥ ትልቅ ትርጉም አለው። ጓደኛን መምረጥን በደንብ መለማመድ መቻል አለብን። የመጣው ሁሉ ጓደኛ ሆነ።